የካፍ ቢ ዲፕሎማ የፋስት ትራክ ስልጠና ባሳለፍነው እሁድ ተጠናቋል። የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመተባበር የአፍሪካ ዋንጫ ላይ የሳተፉ ተጫዋቾችን ጨምሮ 25 የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ወደ ስልጠናው ዓለም የሚቀላቀሉበት የፋስት ትራክ ቢ ዲፕሎማ መርሃ ግብር ለመጀመሪያ ጊዜ በአራት ሞጁሎች ተከፋፍሎ ሲካሄድም ቆይቷል። ስልጠናው በተግባርና በንድፈ ሐሳብ የታገዘ ሲሆን የካፍ ኤሊት ኢንስትራክተር አብርሃም መብራህቱን ጨምሮ በኢትዮጵያ ኢንስትራክተሮችም የተሰጠ ነው። ተመልካቾች እዚህ ጉዳይ ላይ ቆይታ እናደርጋለን። ቀደም ሲልም በዜናው ስንናገረው እንደነበረው የህንን ስልጠና የፋስት ትራክ ስልጠናን እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመተባበር ሲያከናውን፣ በተለይ የካፍ ኤሊት ኢንስትራክተር አብርሃም መብራህቱ ትልቅ ሚና እንዳላቸውም ሲወሳ ነበረም። ስልጠናውን በተግባርና በንድፍ ሀሳብ ከሰጡትም ኢንስትራክተሮች መካከል አንደኛው ናቸው። እዚህ ስቱዲዮ ተጨማሪ መረጃ ሊሰጡን ይገኛሉ። ኢንስትራክተር ጅጋር አመሰግናለሁ ስለመጡ። እኔም አመሰግናለሁ ስለጋበዛቸው አመሰግናለሁ። የብንጀምር ደስ የሚለኝ በኢትዮጵያውያን ኢንስትራክተሮች የተሰጠነ ይላል ደስ ይለናል፣ እንደዚህ ነገሮች ስንሰማ። በተለይ ቢ ላይሰንስ እንደመሆኑ መጠን ይህንን በኢትዮጵያውያን አቅም ነው የተሰጠውና ምን ነገር ይሰማዎታል እንደ አንድም የካፍ ኤሊት ኢንስትራክተርም እንደ ኢትዮጵያዊ እጅግ በጣም ነው ደስ የሚለኝ ያው የአፍሪካ እግር ኳስ ኮንፌዴሬሽን ካሉት 16 ኤሊት ኢንስትራክተሮች ውስጥ አንዱ ነኝ። ይህንንና መሰል ኮርሶችን ከሀገር ውጭ እየሄድኩ ሰጣለውኝ። ነገር ግን በሀገሬ ላይ ደግሞ የተሰጠውን ስልጠና እኔ እንድሰጥ መፍቀዱ ከምንም በላይ እጅግ በጣም ደስ ብሎኛል። እኔም ብቻ ሳይሆን በኢትዮጵያ ያሉ ሌሎች ኢንስትራክተሮች በኮርሱ ላይ እንዲሳተፉ መደረጉ ትልቅ ክብር ነው ለሁላችንም፣ እጅግ በጣም ደስ ይላል። የቀድሞ ተጫዋቾች አጠቃላይ በዜናዎቻችን ሽፋን ስትሰጥ እንግዲህ የኢትዮጵያ የእግር ኳሱ ትልልቅ ተጫዋቾች የነበሩት አሉና፣ ብዙዎችም ተስፋ አድርገውበታል። በመጀመሪያ እነዚህ ሀያ አምስት የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስለነበሩበት ይህ ለኢትዮጵያ እግር ኳስ ምን ነገር ይዞ ይመጣል? እንደ ትንሳኤ ምልክቱ ሊሆን ይችላል። ምን ይሉናል? ከመሰረታዊ ሀሳብ ብነሳ ደስ ይለኛል። ያው ይሄ ኮርስ የተዘጋጀው ኢትዮጵያ ኮንቬንሽኑን መፈረሟን ተከትሎ የተሰጠ እድል ነው። ከሞሮኮ ቀጥሎ የካፍ ቢ ፋስት ትራክ ኮርስ ስታዘጋጅ ኢትዮጵያ ሁለተኛው ሀገር ናት። ይህም ሌላው ክብራችን ነው። ይህ ደግሞ እንዲሳካ ከክቡር ፕሬዚደንት ኢሳያስ ጁራ እና ዋና ጸሐፊው ስራ አስፈጻሚው የአቶ ባህሩ ትልቅ ትልቅ እገዛ አድርገዋል። የኢትዮጵያ እግር ኳስ ተጫዋቾች ማህበርም ይሄ ኮርስ የተሳካ እንዲሆን ሌት ተቀን ሲለፉ ነበረ እና በቅድሚያ ማለት የምፈልገው ይለፉ የነበሩት ይሄ ኮርስ ሲሳካ ዘንድ ይለፉ የነበሩትና በኮርሱ ላይ የተሳተፉትም በሙሉ ከስድስት ወር በኋላ ባለፈው እሁድ በሰላም በመጠናቀቁ ሁሉንም እንኳን ደስ አላችሁ ማለት እፈልጋለሁ። ከዚህ ውጪ ወደ ጥያቄ ስመጣ፣ ትክክል ነው። ትልቅ ትንሳኤ ሊሆን ይችላል። ምክንያቱም ፊፋም ሁልጊዜ እንደሚያስቀምጠው የአንድ ሀገር የእግር ኳስ ስልጠና ስታንዳርዱ የሚለካው ሀገሪቷ ባሏት ጥራት ያላቸው አሰልጣኞች፣ ጥራት ባላቸው ኢንስትራክተሮችና ተጫዋቾች ነው የሚለው። ስለዚህ ጥራት ያላቸው ኢንስትራክተሮች ሲኖሩ ጥራት ያላቸው ኮቾችን ማፍራት ይቻላል። ጥራት ያላቸውን ኮቾች ደግሞ ይዘን ጥራት ያላቸውን ተጫዋቾች ማፍራት ያስችለናል። ስለዚህ ጥራት ያላቸውን ተጫዋቾች ደግሞ ማፍራት ከቻለን በሀገራዊና ዓለም አቀፍ ውድድሮች ላይ ሜዳ ላይ ጥሩ ተፎካካሪ እንድንኖር ያስችለናል ማለት ነው። ስለዚህ ከዚህ መሰረታዊ ሀሳብ ተነስተን ኮርሱ መሰጠቱን ስንመለከት ትልቅ ትልቅ ፋይዳ አለው። በተለይም ደግሞ ምናልባት የቁጥር ማስተካከያ እንዳደርግ ከተፈቀደልኝ ሀያ አምስት ሳይሆኑ ሰላሳ ሆነው ጀምረው ሀያ ዘጠኙ ናቸው የጨረሱት እና እነዚህ ደግሞ በካፍ ኮንቬንሽን አርቲክል ሀያ ሁለት መሰረት ለሀገራቸው ረጅም ጊዜ የለፉ በብሔራዊ ቡድን የተጫወቱ ለአፍሪካ ዋንጫ የደረሱ ናቸው። ከዚህ ውጪ ለብሔራዊ ቡድን እንኳን ተጫውተው ኢንተርናሽናል ልምድ የሌላቸው በሀገር ውስጥ ከሁለት መቶ በላይ የተጫወቱ ተጫዋቾችንም አሳትፏል። ስለዚህ በተጫዋችነት ያካበቱት ልምድ በጣም ከፍተኛ ነው፣ ብዙ ነው። አሁን ይህንን በእውቀት አግዞ ኢትዮጵያ ነገ የምትፈልገውን ስልጠና በሚገባ ተከትለው ተጫዋቾችን ማፍራት ላይ ትልቅ ድርሻ ይጠበቅባቸዋል የሚል እምነት ነው ያለኝና ይህንን ደግሞ በኮርሱ መዝጊያ ላይ ሁሉም አሰልጣኞች ቃል በገቡት መሰረት አሁን ካለው የተበላሸው የእግር ኳስ አሰራር ውጭ ሳንበከል ለሀገራችን እግር ኳስ እድገት የበኩላችንን አስተዋጽኦ እናበረክታለን ብለው ነው ኮርሱን ይዘጉት ስለዚህ እንዳልከው ለኢትዮጵያ እግር ኳስ ትንሳኤ ሊሆን ይችላል ብዬ አምናለሁ አንድ እንግዲህ ኢንስትራክተር እርስዎም እንደ ብዙ ጊዜ እንደሚያነሱት ኢትዮጵያ በተለይ ከስልጠናው ጋር በተያያዘ ሀገር አቀፍ ማኗል የላትም እና እንደዚህ አይነት ደግሞ በጣም ትልቅ እድል ሲመጣ ቀደም ሲል እንግዲህ በተለይ ከካፍ ጋር በመተባበር የአፍሪካ ዋንጫ ላይ የሳተፉ ተጫዋቾችን ጨምሮ እንግዲህ በርካታ አሁን እርስዎ እንደሚሉን ደግሞ የተመረቁት ሀያ ዘጠኝ ከሆኑ እነዚህ ሀያ ዘጠኝ ተጫዋቾች ይህንን የካፍ ቢላይሰንስ ያገኙ መጨረሻ ላይ የሚመጡበት የስልጠና መንገድ ተመሳሳይ ሊያደርጋቸው የሚችል በየትኛውም መንገድ ይቅረቡ ውጤታማ ማድረግ ነው እንደው ያቀራረባችሁበት መንገድ ይኖር እንደው ሀገሪቱ ከምትፈልገው የስልጠና መንገድ ጋር ለማቀራረብ የተሞከረበት ነገር ይኖር ይሆን ኢንስትራክተር? በትክክል የኮርሱም አንዱ አላማ የማሰልጠኛ ማንዋል አለው ማለት አሰልጣኞችን የምናፈራበት። ስለዚህ የዲ ማንዋል አለ፣ የሲ የቢና የኤ ማንዋሎች አሉ። ኢትዮጵያ ያላዘጋጀችው የፕሮ ላይሰንሱም ብቻ ነው፣ እሱም ጊዜ ስለሚወስድ ነው። ስለዚህ ማንዋሎች አሉ። በዛ ማንዋል ነው የአሁኑ ስልጠና ላይ የት የሚያደርገው የቢ ላይሰንስ ስልጠና ከሲ ላይሰንስ ስልጠና ጋር ተዳምሮ ነው ፋስት ትራክ ያሰኘው። ለምን እነዚህ ወጣቶች ሲ ላይሰንስ አልወሰዱም። ስለዚህ ከሲ ለእነሱ ይጠቅማሉ የሚባሉት ርዕሶችን ከቢ ደግሞ ዋና ዋናዎች ርዕሶችን ጠቅለል ነው የሰጠ ነው። ስለዚህ በተሰጡት ርዕሶቹም በተግባሩም በንድፈ ሐሳቡም ከኢትዮጵያ የእግር ኳስ ስልጠና ሕሳቤ ጋር ተያይዞ ነበር ስልጠናው ይሰጥ የነበረው ምክንያቱም እነሱ ራሳቸው በጫዋችነት እያለፉበት ውጤታማ የሆኑበትን ነገር ያውቁታል። እዚህ ከዛ ጋር አያይዘን ነበር የሄድ ነው። በቀጣይ ጊዜ የሚቀረን ምንድን ነው? ይህንን የወሰዱትን ስልጠናና ትምህርት መሬት ላይ ማውረዱ ላይ አሁን አስተምሮ መበተን ሳይሆን መሬት ላይ ማውረድ ላይ የቅርብ እገዛና ክትትል እናደርጋለን። እነሱም በዚህ ደግሞ ጠንክረው ይሰራሉ የሚል እምነት ነው ያለኝ። እንዲሁ ከዚህ ጋር ከቀጣይነት ጋር በተያዘውን ሌሎች እድሉ እንደዚህ ሊገኝ ይችላል። እንዲሁ አጠቃላይ ካፍንም አካሄድ ስለሚያውቁት ሌሎችም እድሉ ላላገኙት እንዴት ነው መገኘት የሚችለው ኤስ እንዴት መቼ ነው የምንሰጠው የሚለው ነገር አብሮ ይነሳል። የኤ ላይሰንስ ስልጠና ጀምረናል። ቀደም ሲል የኤ ላይሰንስ ኖሯቸው ላለፉት ስምንትና ዘጠኝ አመታት የካፍ ኮርስ ተቋርጦ ስለነበረ እንደገና ሪፍሬሽ አድርገናል በክረምቱ ወራት። እንደገና ደግሞ መስከረም አካባቢ ሪፍሬሽ አድርገን ብዙዎቹ ያው የኤ ላይሰንስ ዲፕሎማቸውን እየተቀበሉ ነው። ሁለተኛ ደግሞ አንድ አመት የሚፈጀውን ኤ ስልጠና መስጠት ጀምረናል፣ እየሰጠን ነው። ይሄ ኮርስ አሁን በክረምቱ ወራት ይጠናቀቃል ብለን ተስፋ እናደርጋለን። ግን ይሄ ብቻ በቂ አይደለም። ወደ አንተ ጥያቄ ሲመጣ ይሄ እነዚህ ብቻ አይደሉም። ተጫዋቾቹ ዲማንዶ ሀይ ነው። ስለዚህ ሌሎች ተጫዋቾችንም ለማስተናገድ የሚቻልበት መንገድ ይመቻቻል ብዬ ተስፋ አደርጋለሁ። የካፍ የቢ ላይሰንስ ፋስት ትራክ እስከ 2025 ድረስ መጨረሻ ድረስ የሚቀጥል የሚሆነው። ከ26 በኋላ ፋስት ትራክ ይቀጥላል ወይስ አይቀጥልም የሚለውን ያው ካፍ የሚመልሰው ነገር ሆኖ ያም ካልሆነ ግን ቀደም ሲል ይጫወቱ ለነበሩት ወይም ተጫውተው ላሳለፉት እና ይህንን እድል አላገኙት የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመተባበር ቢቻል ይህንኑ የፋስት ትራክ ካልሆነ ደግሞ ሌሎች መንገዶችን ተከትሎ ወደ ስልጠናው ሊመጡ የሚችሉበትን መንገድ በጋራ እናመቻቻለን የሚል ተስፋ አለኝና የሚቆም አይደለም ማለት እንደው ከስድስት ወራት እንግዲህ ከነዚህ ተጫዋቾች ጋር ሲቆዩ ሀያ ዘጠኝም ስታስመርቁ በሀሳብ ደረጃ እናንተ ከምትሰጧቸው ትምህርት አለ ግን ያስደነገጠ የተለየ ሀሳብ ይዞ የመጣ ይኖራል ብዬ አስባለሁ እንደ የሚያነሱት ነገር ካለ እዚያ አካባቢ ላይ እንደ ስለ ሀሳብ ምክንያቱም እነ ዮሀን ክራይፍ ያለምን እግር ኳስ ሲቀይሩ እርስዎ ብዙ ጊዜ የሚያደንቋቸው አሰልጣኝ አርሰን ቪንገርም የሚያነሷቸው ነገሮች ስላሉ ለምሳሌ እዚህ ስልጠና ላይ እነ ካሳ ያራጊ ጭምር ስለነበሩበት ማለት ነው እና የሆነ ያስደነገጠ ሀሳብ ይዞ የመጣ አለ ምን ታዘቡ ያው ማስደንገጥ ሳይሆን አነጋጋሪ የሆኑ ሀሳቦች ተነስተዋል። ስለዚህ ከስልጠናው ጋር ተያይዞ ማለት ነው እና በአብዛኛው ኢትዮጵያ ያላትን አቅም በረንብ ያውቁታል። በእግር ኳሱ ደግሞ ፖቴንሻል ኤሪያ ናት ኢትዮጵያ። ስለዚህ ይህንን ፖቴንሻል ይዘን በቂ የሆነ ስልጠና ሰጥተን የተሻለ ተፎካካሪ መሆን እንችላለን የሚል እምነት አድሮባቸው በጨዋታ ሀሳብ ላይ አስተያየታቸውን ይሰጡ አሉ። ይሄ ደግሞ ለእግር ኳሳችን እጅግ በጣም የሚጠቅም ነው። በዚህኛው ባች ላይ የተረዳሁት ነገር ምንድን ነው? በእግር ኳስ ተጫዋችነታቸው የኢትዮጵያን ሰንደቅ ዓላማ ከፍ ብለው ያውለበለቡ በሁለት የአፍሪካ ዋንጫዎች ላይ የተሳተፉ በኢንስትራክተር ሰውነት ቢሻው ጊዜና በአሰልጣኝ ውበቱ አባተ ጊዜ ካሜሮንና ሳውዝ አፍሪካ ላይ የተሳተፉ ናቸው። ኢትዮጵያን ወክሎ የሄዱ ናቸው እና የኢትዮጵያን ህዝብ እግር ኳስ አንድ ያደረጉ ህዝቡን ያስጨፈሩ ናቸው። እነዚህ በሴቶችም የአፍሪካ ዋንጫ የተጫወቱ እነቱቱና እነንትን አሉ። ስለዚህ እነሱ ጋር የማነባው ነገር ምንድን ነው? በዚህ በስድስት ወራት በተጫዋችነት ያስደሰቱትን ህዝብ በአሰልጣኝነትም ደግሞ ሌላ ታሪክ ሰርተው ግን በእውቀት ታግዘው ማለት ነው በእውቀት ታግዘው ሌላ ታሪክ ሰርተው ኢትዮጵያን ማስደሰት፣ ህዝቧን ማስደሰት ያለውን ቁርጠኝነት በዚህ በስድስት ወራት ውስጥ ተመልክቻለሁኝ እና ከእግዚአብሔር ጋር ይህንን ነገር ያሳኩታል ብዬ ተስፋ አረጋለሁ። ጥሩ ከግብ ጠባቂ፣ ተከላካይ፣ አማካይን አጥቂ ላይ በእያንዳንዱ ክፍል ላይ የነበሩ እንግዲህ በኢትዮጵያ ያለፉ ተጫዋቾች ነበሩ። ይሄ የሚሰጠው ነገር ይኖራል። ኢትዮጵያ እግር ኳስ ላይ ከእያንዳንዱ ዲፓርትመንት የነበሩ ናቸው። ወደዚኛው ወደ ትራኩ ቢ ላይሰንስ እንዲያገኙ የተደረገው ይህስ ሆን ተብሎ አቅዳችሁበት የተደረገ ነው? የኢትዮጵያ እግር ኳስ ፌዴሬሽን ሲመርጥ እውነት ለመናገር የተጫወቱበትን ፖዚሽን መሰረት አድርገን አልነበረም የመረጥ ነው ነገር ግን እንዳልከው በኮርሱ ላይ ከሁሉም ዲፓርትመንቶች ተጫዋቾች መመረጣቸው በየዲፓርትመንቱ በተጫዋችነት ዘመናቸው ያጋጠማቸውን የሰለጠኑበትን መንገድ አሁን ደግሞ ዓለም በየዲፓርትመንቱ እየሰለጠነ ያለበትን መንገድ ተመልክቷል። ለምሳሌ ግብ ጠባቂዎች ግብ ጠባቂዎች ቀደም ሲል የሄዱበትን አካሄድ ብዙም ሳይደግፉት፣ ነገር ግን ከአዲሱ ስልጠና ጋር ወይም ደግሞ ኒው ትሬንድስ ከምንለው ጋር ኳስን በሚገባ መስርቶ በመጫወት እና ግብ ጠባቂ የመጀመሪያው አጥቂ እና የመጀመሪያው ተከላካይ እንደሆነ በሚገባ የተረዱበት ነው። ሁለተኛ አጥቂዎችንም ስንመለከት ለምሳሌ ታርጌት ናይን ላይ ይጫወቱ የነበሩ ልጆች አሁን አለም በፎርስ ናይን እየተጫወተን ያለው እና በፎርስ ናይን መጫወት አሁን ምን ያህል ጠቃሚ እንደሆነ በፊት በአጥቂነት ቦታ ይጫወቱ የነበሩ ልጆች ራሳቸው በተግባር ልምምድም በክፍል ልምምድም ያንጸባርቁ ነበር። እንደነ ካሳይ እንደነ ዳዊት ስቴፋኖስ አይነት ደግሞ መሀል ላይ ይጫወቱ የነበሩ ልጆች እንደዚሁ ልምዳቸውን በስነ ስርዓት አካፍለዋል፣ አካፍሏልና በአጋጣሚ ሆኖ ስብጥሩ የሁሉም ዲፓርትመንት ተጫዋቾች የነበሩ ልጆችን የያዘ መሆኑ ስልጠናውን ውበት ሰጥቶታል ማለት ይችላል። በጣም እናመሰግናለን። የስልጠና ማዕከል ላይ የኮችንግ አካዳሚ ላይ ግን ትንሽ ሀሳብ ሰጥተን ሰጥተውን ብንለያይ ጥሩ ነው። አሁን ይህንኛው የተዘጋጀን የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመተባበር የተዘጋጀ አጠቃላይ የካፍ ቢ ዲፕሎማ የፋስት ትራክ ስልጠና ነው። ግን እንደ ሀገር ዘላቂ ሁልጊዜም በየአመቱ ለማፍራ ደግሞ የራሱ የሆነ ኢትዮጵያ እግር ኳስ ፌዴሬሽን ስለሚያስፈልግ እንደ መንግስት እንደው ጥር የሚያስተላልፉት ነገር ይኖራል። ሌሎች ሀገሮችን ብዙ ተሞክሮ ስላዩ ኢትዮጵያ የኮችንግ አካዳሚ ያስፈልጋታል የሚለው ሀሳብ ላይ ምን ይላሉ? በትክክል ነው። ያው ሌሎች ሀገሮች የሚከተሉትን መከተል ያስፈልጋል እና የኮችንግ አካዳሚ ቢኖረንና በተከታታይ እነዚህን ስልጠናዎች መስጠት ቢቻል በእግር ኳሱ እድገት ጥራት ላይ የሚያመጣው አስተዋጽኦ ቀላል እንደመሆኑ ተስፋ አረጋለሁ። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን ብቻውን ይሄንን ማድረግ እንደማይችል አውቃለሁኝ። ስለዚህ የተለያዩ ዩኒቨርሲቲዎች በዩኒቨርሲቲ ውስጥ ደግሞ ከስፖርት የስፖርት ምሁራኖችን በማፍራት ላይ የሚገኙ ተቋማት እና ባህልና ስፖርት ሚኒስቴር በጋራ ሆነው ይህንን የካፍ ኮችንግ አካዳሚ ወይም ደግሞ የማሰልጠኛ ኢንስቲትዩት ማቋቋም ይችላሉ ብዬ ተስፋ አደርጋለሁኝ። ከዚህ ውጭ ግን አሁንም የኢትዮጵያ እግር ኳስ ፌዴሬሽን ጠንካራ ስራ እየሰራ ነው የፊፋና የካፍ ኮርሶችን በማምጣት ሙያተኞቻችን ሊያድጉ ሊያርጉ የሚችሉበት መንገድ እያመቻቸ ነው። ከዚህ ውጪ ከሌሎች ሀገሮች የምንማረው ምንድነው? ለምሳሌ ሞሮኮ የካፍና የፊፋን ብቻ አይደለም የምትጠብቀው። ልክ እንደነ ሴኔጋል፣ እንደነ ካሜሮን እና እንደነ አልጄሪያ ከአውሮፓ በተለይም ደግሞ ከፈረንሳይ የእግር ኳስ ፌዴሬሽን ጋር በመተባበር ሙያቸውን ያሳድጋሉ። እኛም የራሳችንን አካዳሚ እስክናቋቁም ድረስ አካዳሚው ኖሯቸው የተሻለ ደረጃ ላይ የደረሱ ሀገሮችን በመጋበዝ ሙያተኞቻችን ማብቃት እንችላለን የሚል እምነት አለኝ። በአካዳሚው መመስረት ላይ ግን ምንም ጥያቄ የለውም፣ አስፈላጊ ነው። የካፍ ኤሊት ኢንስትራክተር አብርሃም መብራህቱ፣ ስለ ጊዜዎትም ስለሰጡን መረጃም እጅግ አርገን እናመሰግናለን። ጥሩ ጊዜ ይሆንልዎት። እኔም አመሰግናለሁ።